ታላላቅ የአውሮፓ ክለቦችን ዕለታዊ ቡድን ዜና፣ ወቅታዊ የዝውውር መረጃዎችን የምታደምጡበት የዩቱብ ቻናላችን የመረጃ ክፍለ ጊዜያችን ላይ ትገኛላችሁ። እስከ ፕሮግራማችን ፍጻሜ ከኛ ጋር ቆዩ። ብዙኛውም ጥንቅራችን በርከት ያሉ የዝውውር መረጃዎችን ይዘንላችኋል። የተጠናቀቁም አሉ፣ ድርድር ላይ ያሉም አሉ። እዚሁም በክለብ ደረጃ እየተገፉ ያሉ አንዳንድ ተጫዋቾች አንለቅም ብለዋል። ታላላቅ ክለቦችን የትኞቹ ክለቦች የሚለውን እናደርሳቸዋለን። በአውሮፓ ዙሪያ በቡድን ዜናም በርካታ መረጃዎችን ይዘናል። የዛሬው ለየት ያለው ዜና ግን ሪያል ማድሪድን እንግዲህ ለመተቸት አንድ ሰው የሄዱበት ርቀት በጣም አነጋጋሪ ነው። እናደርሳቸዋለን። እሱን መረጃ በባርሴሎና መቆየት ስለሚፈልገው ተጫዋችና ባሎንዶር የተመለከተ መረጃ ይዘናል። በተወዳጁ የእንግሊዝ ፕሪሚየር ሊግ የሲቲን ተጫዋች ሳውዲዎች ፈልገው ብቅ ብለዋል። ስለ ሲቲ አዲስ ፈራሚዎች የምንላቸው ነገር አለም። ቼልሲ እጅግ በጣም አስገራሚ እንቅስቃሴን እያደረገ ነው። በአውሮፓ ዙሪያ በዝውውር መስኮቱ እናነሷለን። የሊቨርፑሉ አዲሱ ፈራሚ የሚለን ነገር አለ። ከዛ በተጨማሪ ኬልያን መባፔም ስለ ሊቨርፑል ተጫዋች አሊሰን ቤከርን ጨምሮ በርካታ መረጃ ለሊቨርፑል ደጋፊዎች እናደርሳቸዋለን። አርሰናል ድርድር ላይ ነው። ከማጋር ጋር ታደምጡታላችሁ። ከዛ በተጨማሪ በአንድ ጣሊያን ሴሪ ውስጥ በሚጫወት ተጫዋች ስሙ በስፋት እየተነሳ ነው። አርሰናል በአርሰናል በኩል አንድ ሌጀንድ ያነሳው ሐሳብም ክለባችን ላይ ጫና ይፈጥርብናል በሚል የአርሰናል ደጋፊዎች እየተቃወሙት ነው። ከዙር ጋር በተያዘና የቡድን ዜና አርሰናል ቤት ይዘናል። ዩናይትድን መልቀቅ ስለማይፈልገው ተጫዋች እንነግራችኋለን። ግን ምትኩን ዩናይትድ እያፈላለገ እንደሆነ ይታወቃል። የቀድሞ ሰው ዩናይትድን አምረረው ተችተዋል። በመንቸስተር ዩናይትድ ቤት አንድ የዝውውር መረጃ ይዘንላችኋል። በርካታ የቡድን ዜናዎቻችንም እንደተጠበቁ ነው። እኚህ ብቻ አይደሉም። ሌሎችን በርካታ ያሉ ጥንቅሮችን ነው የምናደርሳችሁ። በድጋሚ እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ስለምታደርጉ እጅግ በጣም አድርገን እናመሰግናለን። ሀገራዊ ጉዳይ ስለያዝን እሱን ለእናንተ ውድ አድማጮቻችን አድርሰን በመ መጀመር ስፖርታዊ ጥንቅሮችን እናደርሳችሁ። በመስቀል አደባባይ በተደረገው 18ኛ የኢትዮጵያ ግማሽ ማራቶን ውድድር በሴቶች ፋንቱ ወርቁ ከኢትዮ ኤሌክትሪክ በበላይነት አጠናቃለች። አንድ ሰዓት ከ13 ደቂቃ ከ30 ሴኮንድ ርቀቱን ለማጠናቀቅ የወሰደባት ጊዜ ነው። አይን ዓለም ደስታ ከመቻል ሁለተኛ ስትወጣ፣ ብዙ ሀገር አደራ ከኢትዮጵያ ንግድ ባንክ ሶስተኛ ደረጃን ይዛ አጠናቃለች። በወንዶች ሌሊሳ ፋፉ በኦሮሚያ ፖሊስ በአንደኝነት አጠናቋል። አንድ ሰዓት 0646 ሴኮንድ የፈጀበትም ሰዓት ነው። ነጋሳ ደበቃም ከኦሮሚያ ኮንስትራክሽን ሁለተኛ ሆኖ ሲጨርስ ሰይፉ ቱራ በግል ሶስተኛ ደረጃን ይዞ አጠናቋል። በውድድሩ አሸናፊ አትሌቶች 150 ሺ ብር ሲበረከትላቸው፣ ሁለተኛ ለወጡ 100 ሺ ብር፣ ሶስተኛ ለወጡ 75 ሺ ብር በሽልማት መልክ ተበርክቶላቸዋል። በሴቶች ኢትዮ ኤሌክትሪክ አጠቃላይ አሸናፊ በመሆን ዋንጫውን ሲወስድ፣ በወንዶች ሸገር ከተማ ዋንጫውን መውሰድ ችሏል። ለአሸናፊዎች እንኳን ደስ ያላችሁ ማለት እንወዳለን። ከወዲሁ በባህር ማዶ ስፖርታዊ ጥንቅራችን ፍራንኪ ዲዮንግ ጋዜጣዊ መግለጫ ሲሰጥ ነበረም በባርሴሎና እንደሚቆይ በባርሴሎና ዲስ ኮንትራት ሊፈረም እንደሚችል እናም በባርሴሎና ቆይተውም እጅግ በጣም ደስተኛ እንደሆነ ተናግሯል። ሌሎች ከጋዜጠኞች ግን የቀረቡለት በርከት ያሉ ጥያቄዎች ነበሩ። የቡድን አጋርህ ላሚን ያማል የባሎንዶር አሸናፊ በግማሽ ፍጻሜ መለየት የሚቻል ከሆነ እናድርገው ብሎ ነበር፣ አሁንስ ተለይቷል ወይ ብሎ ነበር ያው ፈረንሳይን ስላሸነፉ፣ በምላሹ አይ አሸናፊው በአንድ ጨዋታ ለመለየት አይቻልም፣ የውድድር ዘመኑን ነው የሚወስነው እንዳጠቃላይ ብሏል። በግልህ በአንድ ጨዋታ ቢወሰን ይመርጣል ወይ ተብሎ የተጠየቀው ፍራንኪ ዲዮንግ መምረጡ የእኔ ስራ አይደለም ብሏል። ባሎንዶር ወደ ባርሴሎና መመለስ ብትችል ለላሚን ያማል ተሰጠው ነበሩ ወይ ተብሎ የተጠየቀው ፍራንኪ ዲዮንግ እንደዚህ አይሰራም፣ ግን እጩ ስለመሆኑ አልጠራጠርም ብሏል። ለምን በዚህን ያክል ደረጃ ላሚን ያማል ማሸነፍ አለበት እንዳላለ ግን ግራ ነው የሚለው። ምናልባት በባርሴሎና ቤት ኦስማን ቴምቤሌ ነበር የጥብቅ ጓደኛው ሊሆን ይችላል ተብሎ ይታሰባል፣ ከላሚን ያማል በፊት ስለሚተዋወቁ ማለት ነው ያው ለላሚን ያማል እጩ ነው ብቻ አልፎታል ያሸንፋል ከሚለው ሚዛን የደፋ ንግግር በተለየ ማለት ነው። ለማንኛውም የባሎን ዶሩ ዝግብ አሁንም እንደቀጠለ ይገኛል። ከፍራንስ ላሊጋ ላይ ጎሎችን ማስቆጠር እጅግ በጣም ቀላል ነው ይላሉ ናስር አልካላፊ፣ የካታራዊ የፓሪስ ሴን ጀርሜን ፕሬዚዳንት ናቸው። ናስር አልካላፊ የፍራንስ ሊጋ እንደሚባለው ቀላል ሊጋ ለመሆኑን በነበራቸው ቃለ ምልልስ ወቅት ተናግረዋል። የፍራንስ ሊጋም ቀላል ሊጋ አይደለም የሚሉት ፕሬዚዳንት ናሰር አልከላፊ አሰልጣኝ ሉዊስ ሄነሪኬ ለሊጉ እንግዲህ ሜዳ ላይ በጣም ከባድ እንደሆነ፣ በጣም አስቸጋሪ እንደሆነ ደጋግመውም ተናግረዋል ብለዋል። አክለውም ከፍራንስ ሊጋ ይልቅ የስፔን ላሊጋ ላይ ብዙ ጎሎችን ማስቆጠር በጣም ቀላል ነው ብለዋል። ያው ኬሊያን መባፔ እንግዲህ ዋንጫ ባያነሳም ሪያል ማድሪድ ሄዶ በርካታ ግቦችን አስቆጥሯልና ሊጉ ቀላል ስለሆነ ነው ያሁላ ግቦችን ያስቆጠረው ለማለት ነው። ሮናልዶ ባሎንዶር ለሻምፒዮንስ ሊግ አሸናፊ መሰጠት አለበት ማለቱን ሰምቻለሁ። ስለዚህ ዴምቤሌ የሚያሸንፍ ይመስለኛል ብለዋል። ናስር አልካላይፊ ፔስጅን በሰባ ሚሊዮን ዩሮ ነው የገዛ ነው የክለቡ ዋጋ አሁን አራት ቢሊዮን ዩሮ ይገመታል ብለዋል። በጣም ሰባ ሚሊዮን ቤተሰቦቻችን ሮናልዶ በወቅቱ ከማንቸስተር ዩናይትድ ሪያል ማድሪድ ከሄደበት ሂሳብ ያነሰ ነው፣ በነገራችን ላይ አሁን አራት ቢሊዮን ሩዋ ደርሰውታል። ለሳቸው ክለቡ በዚህ ዓመት የአውሮፓ ሻምፒዮንስ ሊግ ዋንጫ 225 ሚሊዮን ሩ ትርፍ አግኝቷል ብለዋል። የባርሴሎና እና ኢንተር ሚላን ጨዋታ በሻምፒዮንስ ሊግ ታሪክ ምርጡ ጨዋታ ብለውታል። በዓለም ክለቦች ዋንጫ የመጀመሪያ ጨዋታቸውን ከአትሌቲኮ ማድሪድ ነው የምናደርገው በሻምፒዮንስ ሊግ ላደረሱብን ሽንፈት ምላሽ የምንሰጥበት ብለውታል። ከዓለም ክለቦች ዋንጫ በኋላ የሚወጣ ዘጋቢ ፊልም ይኖረናል ብለዋል። የፓሪስ ሴንት ጀርሜን ባለቤትና ፕሬዚዳንት ናስር አልካሌፍ ፊ ጋዜጣዊ መግለጫቸው ከሞላ ጎደል ይሄንን ይመስል ነበር። ኤድን ዤኮ በነፃ ዝውውር ቦሎኛን ለመቀላቀል ከስምምነት ደርሷል። ዤኮ የአንድ ዓመት ውል የተሰጠው ሲሆን ብቃቱ እየታየ ተጨማሪ አንድ ዓመት የሚጨመርለት ይሆናል። ቀድሞ በሲቲ ቤት በርካቶች እናስታውሰዋለን። በተለይም ሲቲ ስኬትን በጀመረባቸው የመጀመሪያዎቹ ዓመታት በተለይም ባለፉት 15 ዓመታት ውስጥ የመጀመሪያዎቹ ዓመታት ላይ ከምናስታውሳቸው ተጫዋቾች ውስጥ አንደኛው ነው። ኤዲን ዤኮ አሁን የቦሎኛ ተጫዋች ይሆናል በአንድ ዓመት ኮንትራት እየታየ በሚጨመር ማለት ነው። ቤን ዴቪስ ከቶተንሃም ጋር ያለውን ኮንትራት እስከ 2016 አራዝሟል። ቶተንሃም የተጫዋቹን ቤን ዴቪስንም ኮንትራት እስከ 2016 ሲያራዝም፣ በ2014 ክረምቱ ከስዋንሴ ወደ ስፐርስ የተቀላቀለው ይህ ተጫዋች ለቶተንሃም በሁሉም ውድድሮች 358 ተጫዋታ ማድረግ ችሏል። በቶትንሃም ታሪክ ብዙ ጨዋታዎችን ካደረጉ 29 ተጫዋቾች መካከልም አንደኛው ነው። በክለቡ በቆየባቸው 11 ዓመታት ዘጠኝ ግቦችን ያስቆጠረ ሲሆን በ13 ጨዋታ ደግሞ የቡድኑ ካፒቴን ሆኖም መምራት ተችሏል። ቤን ዴቪሽ ለቀጣይ የውድድር ዓመትም በቶተንሃም ቤት የሚቀጥል ይሆናል። የቀድሞ የዩናይትድ ምክትል አሰልጣኝ የሆኑት የኤፕሲቹ አሰልጣኝ ኬራን ማክነን ወደ ብሬንትፎርድ የማምራት እድል አላቸው እየተባለ ነው። እሳቸው ወደ ሻምፒዮንሺፕ ወርደዋል ከኤፕሲች ታውን ጋር። ነገር ግን ቶማስ ፍራንክ በቶትናሃም ዋና እጩ መሆናቸውን ተከትሎ ብሬንትፎርዶች ደግሞ የቶማስ ፍራንክ ተተኪ ለማድረግ የኤፕሲቹን ኬራን ማክነንን ይዘዋል። ምናልባት አንድ መረጃ ለማጥራት ያክል ውድ ቤተሰቦቻችን ቶማስ ፍራንክ የብሬንትፎርድ አሰልጣኝ ናቸው። እሳቸውም ወደ ቶትናሃም ከሄዱ አሰልጣኙን ተከትሎ ብሪያን መበይሞ ወደ እሳቸው ይሄዳል የሚል መረጃ ሲወጣ ነበር። ፍጹም ሐሰት ነው። ይሄንን መረጃ የለጠፈው ዘሰን ስፖርት ወዲያው መረጃውን አጥፍቶታል በርካቶች ሐሰት ካሉበት በኋላ። ስለሆነም ብሪያን መፔሞ ለዩናይትድ የመጫወት ፍላጎት ብቻ ነው ያለው። አሰልጣኝ ቶማስ ፍራንክ ወደ ቶትናም ቢሄዱም ተከትሎ የመሄድ ምንም አይነት ፍላጎት የለውም። መረጃውን ያሰራጨው ዘሰን ስፖርትም ወዲያው እንዳጠፋው በዚሁ አጋጣሚ ልንነግራችሁ እንወዳለን። አልሂላሎች የኦስሜን ዝውውር እንዳጠናቀቁም በቀጣይነት ማስፈረ የሚፈልጉት ተጫዋች የማንቸስተር ሲቲው በርናንዶ ሲልቫ ነው ተብሏል። በ ሲቲና በሳውዲ አረቢያ መካከል እንኳን በቅርብ ዓመታት ውስጥ የሰማነው ግንኙነት የለም። አሁን ግን በበርናንዶ ሲልቫ መጥተዋል። ሲቲዎች በእርግጥ በርናንዶ ሲልቫን ማቆየት ጉዳይ በተመለከተ እስካሁን ግልጽ ያለ ውሳኔ አልወሰኑም። ልክ እንደ ግሪሊሽና ኬቨን ደብሮይነ ማለት ነው። አሊላሎሽ ግን የኦስሜን ዝውውር ሲጨርሱ በአለም ክለቦች ዋንጫ ራሳቸው ለማጠናከር ለዚሁ በቀጣይ የሳውዲ ፕሮሊግን ለመቆጣጠር ዳግም ማለት ነው። የሳውዲ ፕሮሊግ ሀያሉ ክለብ አሊ ሂላል ነው። በነገራችን ላይ በርካታ ክብሮችም ያሉት እናም፣ ቡድኑን ዳግም ለማጠናከር ቤርናንዶ ሲልቫ ሌላኛው እቅዳቸው ሆኗል። ከኔዘርላንድ ብሔራዊ ቡድን ጋር የሚገኘው ታይጃኒ ጃኒ ራይንደርስ መቼ ነው ሕክምና ምርመራውን የሚያደርገው ከብሔራዊ ቡድን ውስጥ ጋር እንደሆነ እንዴት ነው የሚሉ መረጃዎች በስፋት ሲመጡ ነበር። የሲቲ ደጋፊዎችም በስፋት ስትጠይቁን ነበረ ታይጃኒ ራይንደርስ በሰዓታት ውስጥ ነው ህክምና ምርመራውን እንዲያደርግ የተያዘው። ስለሆነም ማንቸስተር ሲቲ ደርሷል። የህክምና ምርመራውን በዚህ ሰዓት እያደረገ ነው። ስለዚህ ከሰዓታት በኋላ ተመልሶ ጠዋት መጥቶ ማታ ወደ ብሔራዊ ቡድኑ ይመለሳል ማለት ነው። በእንደዚህ አይነት መልኩ ነው ህክምና ምርመራውን እንዲያደርግ የተወሰነው። ራይንደርስም በብሔራዊ ቡድን ገልጋሎት እየሰጠ እንደሚገኝ ይታወቃል። ኔዘርላንድ ማክሰኞ ምሽት ከማልታ ጋር የዓለም ዋንጫ ማጣሪያ ጨዋታ ስለምታደርግ ስብስቡን ይቀላቀላል ማለት ነው። የህክምና ምርመራውን አድርጎ እንደጨረሰ ማንቸስተር ሲቲ ተጫዋሹን ሰባ ሚሊዮን የሚደርስ ሂሳብ ለማስፈረም ከኤስ ሚላን ጋር ከስምምነት መድረሳቸው የሚታወቅ ነበረ። የምዕራብ ለንደኑ ክለብ ቼልሲ በዝውውር መስኮቱ ላይ በንቃት እየተሳተፉ ከሚገኙ የፕሪሚየር ሊግ ብቻ ሳይሆን የአውሮፓ ክለቦች ውስጥም ይጠቀሳል። ታዲያ ከሰሞኑ ሰማዮቹ ለኤስ ሚላኑ ግብ ጠባቂ ማይክ ኒያን የአስር ሚሊዮን ዩሮ የዝውውር ጥያቄ አቅርበው ውድቅ ተደረገባቸው። ከዛ ዛሬ ላይ ከሰዓታት በፊት ውድ ቤተሰቦቻችን፣ 15 ሚሊዮን ዩሮ የዝውውር ጥያቄ አቅርበው የኤስ ሚላንን ምላሽ ሲጠባበቁ ነበረ። በነገራችን ላይ ኤስ ሚላኖች ለቼልሲ የዝውውር ጥያቄ መልስ ለመስጠት የፈጀባቸው ከሶስት ሰዓት ያነሰ ጊዜ ነው። የሲራው ክለብ ኤስ ሚላን የለንደኖ ክለብ ቼልሲ ለግብ ጠባቂው ማይክ ሚኛን ያቀረበው የዝውውር ጥያቄን ውድቅ አድርገውታል። ሰማዮቹ ለግብ ጠባቂው 15 ሚሊዮን ሮ የዝውውር ሂሳብ አቅርበው እንደነበር አይዘነጋም። ኤስ ሚላን የመጨረሻ ያሉትን የዝውውር ሂሳብ ለማይክ ሚኛን 20 ሚሊዮን ሮ እንደሚፈልጉ አረጋግጠዋል። ስለሆነም በቼልሲ በኩል የቀረበው ጥያቄ ከሶስት ሰዓት ባነሰ ጊዜ ውስጥ ውድቅ ተደርጎባቸዋል ማለት ነው። ቼልሲዎች የተጠየቁትን 20 ሚሊዮን ሮ ይከፍላሉ። የቀረው 5 ሚሊዮን ሮ ነው። ስለዚህ ይከፍላሉ የሚለው ይጠበቃል። በቼልሲ በኩል ግብ ጠባቂውን ለማስፈረም ስራዎች መጀመራቸውን አስቀድመው አሰልጣኝ ማሬስካ አረጋግጠው ነበር። አሁንም ቀጥሏል። ሁለተኛው ዙር ጥያቄ ውድቅ ተደርጎባቸዋል። በማለዳው መረጃችን ላይ ያው ቼልሲ ለጄሚ ጌንትስ የዝውውር ጥያቄ አቅርቦ ውድቅ እንደተደረገበት ነግረናችሁ ነበረ። አሁን እየወጡ ባሉ መረጃዎች መሰረት የመጀመሪያ ጥያቄ ውድቅ ከተደረገ በኋላ ከዶርትመንድ ጋር አሁንም ድርድሩ ቀጥሏል። የክንፍ አጥቂውን የሰባት ዓመት ኮንትራት ለማስፈረም በቃል ደረጃ ከስምንት የደረሱት ቼልሲዎች የዝውውር ሂሳቡን አሻሽለው ሁለተኛ ጥያቄ ለቦሩሲያ ዶርትመንድ እንደሚያቀርቡት አረጋግጧል። ሁለተኛው የዝውውር ጥያቄ ስንት ይሆናል? ድርድሩ ሲሳካሉ የሚለው ደግሞ በቀጣይ ቸልሲ ለቦሩሲያ ዶርትመንድ ያቀረበውን ሂሳብ ተመልክተን ለእናንተ ውድ አድማጮቻችን መረጃውን ተከታትለን እናቀርባለን። ነገር ግን በርካታ ያሉ የዜና መንጮች በተለይም ፍላራን ፒልተንበርግን ጨምሮ ዶርትመንድ ለጄሚ ጌንትስ ዝውውር እስከ 60 ሚሊዮን ሮ ሊደርስ ይችላል ጥያቄያቸው እያሉ ነው። ቸልሲ እንደሚታውቀው የመጀመሪያው የዝውውር ጥያቄ 35 ሚሊዮን ሮ አቅርቦ ውድቅ ከተደረገ በኋላ እስከ 42 ሚሊዮን ሮ ሊለቁት ይችላሉ እየተባለ ነበር አሁን ግን ፍላራን ፒልተንበርግ ከወደ ጀርመን እስከ 60 ሚሊዮን ሮ ሊጠይቁ ይችላሉ እየተባለ ነው። ለማንኛውም የቼልሲን እንቅስቃሴ ከስር ከስር ተከታትለን ለውድ አድማጮቻችን የምናጋራችሁ ሆናል። አዲሱ ታዳጊው ግብ ጠባቂ ፊርማውን ካኖረ በኋላ አርሚነ ፑቲ ሀሳቡን አጋርቷል። ሊቨርፑል በሁሉም ነገር ላይ ቁጥራዊ መረጃዎች አላቸውና በስብስብ ላይ ይህንን ነበር ያሳዩኝ። ለእያንዳንዱ ጥቃቅን ነገሮች እንዴት ትኩረት እንደሚሰጡ እጅግ በጣም ያስገርማል ሊቨርፑሎች፣ ብሏል። አዲሱ ፈራሚ በቁጥራዊ መረጃዎች የሚመራ ክለብ የኔን ስም ነቅተው ማየታቸው በተፈጥሮ ለእኔ ትልቅ ተነሳሽነትን ይፈጥራልና እንደዚህ አይነት በቁጥራዊ መረጃ ተመርኮዞ ቡድን የሚገነባ ተጫዋች የሚያስፈርም ክለብ እኔን ከመረጠም ለእኔ ይሄ በጣም አስደሳች ነው ብለዋል። የሊቨርፑሉ አዲሱ ታዳጊ ፈራሚ አርሚን እንደሚታወቀው ኮማሃኒ ኬለር ወደ ብሬንትፎርድ ማምራቱን ተከትሎ ነበረ። በ1.5 ሚሊዮን ዩሮ ያስፈረሙት ተጫዋቹን የሸጡት አጠቃላይ ዝውውር ሻ ኮማሃኒ ኬለርን እስከ 18 ሚሊዮን ዩሮ እንደሚደርስ ይታወቃል። እናም አሁን ላይ 12.5 ሚሊዮን ዩሮ ቢሆንም፣ ለማንኛውም አዲሱ ፈራሚ እጅግ በጣም ደስተኛ ነኝ ብለዋል። ሪያን ግራቨንበርች ዘንድሮ ባላንዶርስ ባንተ እይታ ወዴት ይሄዳል ተብሎ ተጠይቆ ነበረ። ለመምረጥ እጅግ በጣም አስቸጋሪ ቢሆንም ሳላህን አስቀድማለሁ ብሏል። የክለቡን ልጅ ዘንድሮ ባሎንዶር ለእኔ ይገባል ከሚል ተጫዋች ጨምሮ ለእሱ ይገባል የሚሉ እውቅ ሰዎች በርክተዋል። እናም የባላንዶር ከሆኑ አሻሚነቱ ቀጥሏል። ሮናልዶ የአውሮፓ ሻምፒዮንስ ሊግ ጋር ካያያዘው በኋላ ሌላ ውዝግብ እንደፈጠረ ይታወቃል። ምክንያቱም ሻምፒዮንስ ሊግን አንስተው ያላነሱ ሰዎች መኖራቸውን ተከትሎ በዛ መሰረት ከሄደ እንግዲህ ሳላህም እድል አለው እያለ ነው ሪያነ ግራቨንበርች። ለማንኛውም የዘንድሮ ባላንዶር ወደ መስከረም አካባቢ ነው በእኛ አቆጣጠር የሚደረገውም። ተጨማሪ መረጃዎችን ስናገኝ ከስር ከስር እንደዚሁ እናጋራቸዋለን። ኬልያን መባፔ ስለ ፍለረን ቨርዝ ሀሳቡን አጋርቷል። ምርጥ ተሰጥኦ ያለው ተጫዋች ነው እና ጀርመን እሱን የመሰለ ተጫዋች በማግኘቷ ራሱ እንደ እድለኛ ልትቆጠር እንደምትችል አስባለሁ ብለዋል። እሱን ወድጄዋለሁ እና ሲጫወት ማየትም እጅግ በጣም ያስደስታል ብለዋል። ፍላሪያን ዌርስን በዚህ ክረምት ወደ ሌላ ክለብ የሚዘዋወር ይመስላል። ከዛ ነገሮች ለእሱ እንዴት እንደሚሄዱና አሁንም መሻሻል ከቻለ እናያለን። ግን እሱ በጣም ጥሩ ተጫዋች ስለመሆኑ ምንም ጥርጥር የለውም ብለዋል። ሊቨርፑል ተጫዋቹን ለማስፈረም የ ጀርመን ብሔራዊ ቡድን የመጨረሻ ጨዋታ እየተጠባበቀ ይገኛል። ለሊቨርፑል አብዛኛው ስራ ተጠናቋል። የባየር ሊቨርፑልስን የዝውር ሂሳብ ጉዳይ ነው በጣም ዝውሩን ለማዘግየት ምክንያት የሆነው እንጂ አብዛኛው ነገር ከየትኛውም ዝውሮች ቀድሞ ነበር። አብዛኞቹ ክለቦች ካስፈረሟቸው ተጫዋቾች ቀድሞ የተጀመረ ድርድር ነበረና ለማንኛውም ፕለረን ወርዝ በቀጣይ ቀናት ውስጥ ፊርማውን ያኖራል ተብሎ ሲጠበቅ ኬልያን ምባፔ ጀርመን እድለኛነት በአዲሱ ክለብ ይሳካለት የሆነ አሊሰን በሊቨርፑል የወደፊት ቆይታው ተጠይቆ ነበረ። አንድ ዓመት ኮንትራት ይቀረኛል እና አንድ ዓመት ደግሞ በክለቡ የማራዘም አማራጭ አለኝ። ምናልባት ይህንን አማራጭ ይጠቀሙበት ይሆናል ብሏል። ጥሩ ስራ ለመስራት አስባለሁ። በሙያ ውስጥ የዓለም ዋንጫ የሚመጣበት ወሳኝ ጊዜም ነው ብሏል። በተለይም ከብራዚል ብሔራዊ ቡድን ጋር ከቶትናም ጋር ከነበረውም ጨዋታ በኋላ የተነሱት ምስሎች እያንዳንዱን ተጫዋች ስሜት በሚገባ ይገልጻሉ ብዬ አስባለሁ። እኔ ቀዝቃዛ ልብ ያለ ሰው ነኝ። ያን ያህል ስሜታዊ አይደለውም ነገር ግን ከመጨረሻው ፊሽካ በኋላ እንባ እያነባው ነበር። የቡድን ጓደኞቼ በሜዳው ላይ ሁሉም ሰው እያነባም ነበር ብሎ አለ። በደስታ ሁለት ጊዜ ሊጉን ማሸነፍ ተቃርበን ነበር፣ አንድ ጊዜ በ97 ነጥብ፣ ሌላ ጊዜ ደግሞ በ92 ነጥብ። ይህ ቡድን ከአንድ ጊዜ በላይ ማሸነፍ እንዳለበት እናውቅ ነበር። ስለዚህ ስኬትን የበለጠ ልዩ የሚያደርገው እነዚህ ሁለት ምክንያቶች ናቸው። ዋንጫውን ያጣንበት መንገድ በጣም ያስቆጭ ነበረ ከዚህ በፊት ብለዋል። ቶማስ ፓርቴና አርሰናል መካከል የተደረገ ያለ ድርድር እንዳለ ይታወቃል። በነገራችን ላይ ለውድ ቤተሰቦቻችን በቶማስ ፓርቴና በአርሰናል መካከል የቆየ የቃል ስምምነት አለ። የቃል ስምምነቱም ተጫዋቹ በአርሰናል መቆየትን ቅድሚያ እንደሚሰጥ ነው። ታዲያ ከአርሰናል ጋር በቃል ደረጃም ከስምነት ቢደርስም ሁሉንም አማራጮች ከግምት ውስጥ በማስገባት ከተጫዋቹ ጋር ያለው ድርድር ቀጥሏል የተባለው ከቶማስ ፓርቴ ጋር በአዲስ ኮንትራት ዙሪያ እየተደረገ ያለው ድርድር እንግዲህ አርብ ትላንትና በሰፊው ሲደረግ ነበረ። በእስካሁኑ ሰዓት ድረስ ግን ከስምምነት ሊደርሱበት እንዳልቻሉ ተዘግቧል። በቃል ደረጃ ከስምምነት የደረሰው ተጫዋች በጥቅማጥቅም በኮንትራት ርዝማኔ ጉዳይ የሚደረገው ድርድር ግን አሁንም እልባት ሊያገኝ አልቻለም። የቶማስ ፓርቴን መቆየት የአርሰናል ደጋፊዎች፣ ማይከል አርቴታም ጨምሮ ሁሉም ይፈልጉታል። ጥቅማጥቅም ግን ልዩነት እንደፈጠረ ነው ሳም ሞክቤል ያስነበበው። ቶሚያሱም በሚቀጥለው ክረምት አርሰናልን በነፃ ዝውር እንደሚለቅ ዴሊ ሜል አስነብበዋል። በአርሰናል በኩል በርካታ ስንበት ይጠበቃል። ከሰሞኑ ዝርዝራቸውን ይፋ ካደረጉ ተጫዎች በተጨማሪ ማለት ነው። የውሰት ኮንትራታቸውን ከጨረሱና ክለቡን በኮንትራት ነፃ ሆኖ ከሚለቁና በውሰት ከመጡ ተጫዎች በተጨማሪ ሌሎችም ተጫዎች ክለቡን ይለቃሉ ስ ተብሎ ይጠበቃል። የቶሚያሱ በቀጣይ የሚጠበቅ ነው። ለአርሰናል ግን ይሄ በጉዳት በሳሳው መከላከል ክፍል ውስጥ ጉልህ ሚና ነበረው ተቀይሮ እየገባ ለማንኛውም መረጃው የዴሊ ሜል ነው ራፋኤል ሊአውም በይፋ ኤስ ሚላንን ልቀቁኝ ካለ በኋላም በርከት ያሉ የጣሊያን የመገናኛ ብዙሃን የተጫዋቹ መዳረሻ ሊሆኑ ይችላሉ ያሉ ክለቦችን ይፋ ሲያደርጉ አርሰናልን በዋነኝነት አንስተዋል። እንደ ምክንያት ደግሞ ያነሱት አርሰናል በቦታው ላይ በፈጠራ ችሎታም የተካነ ተጫዋች ስለሚፈልጉ በገበያው ላይ ካሉ አማራጮች ውስጥ አንደኛ አሁን የ25ት ዓመት ተጫዋች መሆኑን ተከትሎ ነው የጣሊያን የመገናኛ ብዙሃን ራፋኤል ሊአኦን ስም ከአርሰናል ጋር ያገናኙት። እስከ ስልሳ ሚሊዮን ሮ ይጠበቃል። ምናልባት አርሰናል ወደ ድርድር የሚገባ ከሆነ ግን ስልሳ ሚሊዮን ሮ ወጪ ያደርጋል ተብሎ ይጠበቃል ለመጠበቅም በአርሰናል ቤት ቆይታቸው እርግጥ ያለው ነው። በተለይም ጋብርኤል ማርቲኔሊ በቦታው ላይ ይገኛልና፣ ጋብርኤል ማርቲኔሊን አርሰናሎች የሚለቁት በቦታው ላይ ተጫዋች ስላገኙ ነው። እንደ ድርድር ቢያቀርቡም መልካም ነው የሚሉ መረጃዎች ከወደ ጣሊያን እየወጡ ነው። ለማንኛውም አርሰናል በቀጣይ እዚህ ድርድር ላይም እዚህ ተጫዋች ዝውውር ላይ ይሳተፋል አይሳተፍም የሚለውን ነገር መረጃ እናደርሳቸዋለን። የጣሊያን የመገናኛ ብዙሃን ግን ለአርሰናል ሁነኛ አማራጭ እያሉት ነው። አርሰናላያን ግን ሁነኛ አማራጭ ሊሆን ይችላል ወይ በዛ በኩል ከጠፋው የፈጠራ ችሎታ አንጻር የግል መልከታችሁን አጋሩን። ጋብሪኤል ጀሱስ በኤምሬትስ ሊቆይ እንደሚችል ነው መረጃዎች እየወጡ የሚገኙት። ብራዚል የፊት ሰር ተጫዋች አርሰናልን በዚህ ክረምት ሊለቅ ይችላል ቢባልም ነገር ግን ሊለቅ እንደማይችልም መረጃዎች እየወጡ ነው። እንግዲህ እንደ ፉትቦል ትራንስፈር ዘገባ ከሆነ ሜኬል አርቴታ ተጫዋች ማቆየት ይፈልጋል ሲል ነው የገለጸው። ጋዜጣው አክሎም እንደገለጸው አርሰናል ጄሱስ የ12 ወራት ኮንትራት ማራዘሚያ ሊያቀርብለት ይችላል እየተባለ ነው። በእርግጥ ተጫዋቹንም እንሽ ጥቢሉ አርሰናል በፈለገው ያክል ገዢ ላያገኝ ይችላል። ምክንያቱም በጉዳት ምክንያት ተጫዋቹ ምርጥ ብቃቱን አላሳየም። በተለይም በሁለተኛው ሲዝን በጉዳት ሙሉ ለሙሉ አልነበረም እና ገዢ ክለቦች በስፋት ይንቀሳቀሱበታል ተብሎ አይታሰብም። ፉትቦል ትራንስፈር በዚህ ምክንያት አርሰናል የ12 ወራት ኮንትራት ሊያቀርቡለት ይችላሉ፣ በተለይም በማይክል አርቴታ በጣም የሚወደድ ተጫዋችም ስለሆነ ብለዋል። የቀድሞ የዩናይትድ ተጫዋች ጋሪ ኔቨል አርሰናል ቀጣዩን የፕሪሚየር ሊግ ዋንጫ ያሸንፋል ማለቱን ተከትሎም ክለቡ ላይ ጫና ለማሳደር ነው የሚሉ የአርሰናል ደጋፊዎች በዚህ የቀድሞ የዩናይትድ ሌጀንድ ሐሳብ እንግዲህ መቆማ ሀሳቡን ተቃውሞታል። ቀጣይ ዓመት በድጋሚ አርሰናል ደግፋለሁ ነው ያለው ጋሪ ኔቭል ለዩናይትድ ነው ተጫውቶ ያለፈው። በነገራችን ላይ ጋሪ ኔቭል ስለ ቀጣዩ ሊግ ዋንጫ አሰናፊነት ሲናገርም አርሰናል ያሳካዋል ብለዋል። አርሰናሎች ባለፉት ሶስት አመታት ሁለተኛ ጨርሰዋል ያለው ጋሪ ኔቭል ይሄ ጥንካሬያቸውን ያሳያል፣ ቀጣይ ይሳካላቸዋል፣ አትጠራጠሩ ብለዋል። በርከት ያሉ አርሰናል ለደጋፊዎች ግን የለም ይህ ክለባችን ለጫና የሚያሳድር ሌሎች ክለቦች አርሰናል ላይ ትኩረት እንዲያደርጉ የሚያነሳሳ ሐሳብ ነውና ተቀባይነት የለውም የጋሪ ኔቪል ሐሳብ ብለዋል። በዩናይትድ እንደምቆይ አስባለሁ ያለው ደግሞ ራስመስ ሆይሉንድ ነው። ዴንማርክ ፊተስፈረ ተጫዋች ራስመስ ሆይሉንድ በቀጣይ በማንቸስተር ዩናይትድ እቀጥላለው የሚል እምነት አለ ብለዋል። የጣሊያን ሴሮ ክለብ ኢንተር ሚላን ራስመስ ሆይሉንድን ለማስፈረም ጥረት ማድረጉ ይታወቃል። በሌላ በኩል ማንቸስተር ዩናይትድ በቀጣይ ከሚሸጣቸው ተጫዋች መካከል ራስመስ ሆይሉንድ አንዱ ነው መባሉም እንደዚሁ ይታወሳል። ስለ ወደፊት ቆይታው የተጠየቀው ራስመስ ሆይሉንድ እስከ 2030 ኮንትራት አለኝ። ስለዚህ በማንቸስተር ዩናይትድ እንደምጫወት እጠብቃለሁ ሲል ሐሳቡን አጋርቷል። በነገራች ላይ ማንቸስተር ዩናይትዶች የ9 ቁጥር ቦታውን ለመተካት አሁን ቪክተር ጌኬሪስ ትልቁ ሰው ብሎታል። ፋብሪዞ ሮማኖ የስካይ ስፖርትም ዘገባን ዛሬ ለመመልከት ሞክራ አድርገን ነበር ወደ ቤተሰቦቻችን። ስካይ ስፖርትም የማንቸስተር ዩናይትድ 9 ቁጥር አጥቂ ለመሆን ቪክተር ጌኬሪስ የመጀመሪያ ምርጫ ሆኗል። ስለዚህ የራስመስ ሆይሉ እንዲየቆይታ ጉዳይ እሱ እንደተመኘውና ኮንትራቱ ላይ እንዳለው ብቻ ሳይሆን ማንቸስተር ዩናይትድ በቦታው ላይ ከሚያመጣው ተጫዋች ይሁኝታ ላይ ተመሰረተ ይሆናል። ስለሆነም የጌኬሬስክን ጉዳይ የሚያጠናቀቁ ከሆነ ዩናይትዶች ራስመስ ሆይሉንድን ወደ ኢንተር ሚላን ማምራቱ ነገር እርግጥ ይሆናል ማለት ነው። ኔዘርላንድ አሰልጣኝ ሉዊስ ቫንሃል ማይሰር ዩናይትድ አሁንም ቢሆን የንግድ ክለብ በማለት ተችተውታል። ተመሳሳይ አስተያየት ከዚህ በፊት ሰጥቻለሁ ያሉት አሰልጣኝ ሉዊስ ቫንሃል ማይሰር ዩናይትድ አሁንም የንግድ ክለብ ነው፣ የእግር ኳስ ክለብ አይደለም ብለዋል። አሰልጣኙ አክሎ አሰልጣኝ ተጫዋቾችን ካልመረጠ ሁልጊዜ አስቸጋሪ ነው የሚሆነውም ሲሉ ተደምጠዋል። አሰልጣኝ ሉዊስ ቫንሃል ማንቸስተር ዩናይትድን ከ2014 እስከ 2016 ማሰልጠናቸው ይታወቃል። ምናልባትም በእግር ኳስ ዋና ደረጃ ዩናይትድን ከሰር አሌክሳንደር ሻክማን ፈርጉሰን በኋላ ካሰለጠኑ ሰዎች በተወሰነ መንገድ ሜዳ ላይ የሚማርክ ቡድን ያሳዩን እሳቸው ነበሩ። ከዛ በኋላም ካሉ አሰልጣኞች ምናልባትም የዩናይትድ ደጋፊ ልታነሱልን ትችላላችሁ፣ የተለየ አሰልጣኝ ካለ በፈርጊ ዘመን በኋላ ግን የሆነ ዶሚኔት የሚያደርግ ቡድን በጣም ፖሰስ የሚያደርግ ጥሩ ፍሎ የነበረውን ጨዋታ ግን ያሳዩን አሰልጣኝ ሊስ ቫን አልነበሩ። ለማንኛውም እሳቸው ሩበን አሞሪ የራሱን ተጫዋቾች መምረጥ አለበት ብለዋል። በርካቶች በዚህ ሀሳባቸው ሊስማሙ ይችላሉ። ዩናይትድ አሁንም የንግድ ክለብ ነው በሚለው ጉዳይ ላይ ግን እናንተንም የግል ምልከታ የዩናይትድ ደጋፊዎች ልታጋሩን ትችላላችሁ። ማክስ ኤዴል በዚህ ክረምት ከሊያ ዋርሶ ጋር ሊላይ መሆኑ ተዘግቧል። በርካታ ክለቦች የውል ማፍረሻውን ስድስት ሚሊዮን ዩሮ በመክፈል ተጫዋቹን የግላቸው ማድረግ ይፈልጋሉ። አንደርሌክት፣ ፒኤስቪ፣ ክለብ ብሩጅ፣ ወርደር ብሬመን እና ሁለት የሻምፒዮንሺፕ ክለቦችም ተጫዋቹን ይፈልጋሉ ተብሏል። ማንቸስተር ዩናይትድ በውሉ መሰረት ከተጫዋቹ ሽያጭ 40 በመቶ ገቢ እንደሚያገኝ ይታወቃልና ማክሳይዴል የማንቸስተር ዩናይትድ የአካዳሚ ውጤት ነው። የካሪንግተን ምሩቅ ነው። ስለዚህ ሊጋ ዋርሶ ይሄንን ተጫዋች የሚሸጠው ከሆነ የሽያጩን አርባ በመቶ ዩናይትድ ይወስዳል። ማንቸስተር ዩናይትድ እንደዚህ አይነት ገቢን በማግኘት ረገድ በጣም ጠቃሚ ነው የሚሆንለት ቡድኑን በማጠናከር ሂደት ላይ ጎን ለጎን የገቢ ማሰባሰብ ሂደት በተለይም በርከት ያሉ የቡድኑን ቁልፍ ተጫዋቾች ለቡድኑ አይጠቅሙም ብለው የታሰቡትን በመሸጥም ጭምር እየተሳተፉ እንደሆነ ይታወቃልና ከሰሞኑ እንኳን የአሌሃንድሮ ጋርናቾ በትልቁ ሊጠቀስ የሚችል እንደሆነ ይታወቃል። በሮናልዶ በኩል እንግዲህ እሱን ማቆም በጣም ከባድ ነው የሚለው የስፔን ብሔራዊ ቡድን ተከላካይ ዲያን ሁይሰን ሮናልዶ በዚህ ውድድር አመት በኔሽንስ ሊጉ ካስቆጠራቸው ሰባት ጎሎች አምስቱ አሸናፊ ያደረጉ ግቦች ናቸውና ከፍተኛ ግብ አስቆጣሪ፣ በዛ ላይ ደግሞ የፖርቱጋል ብሔራዊ ቡድን ከችግር ነፃ አውጪ ወንዝ አሻጋሪ ተጫዋቻቸው ነው። በነገራችን ላይ በዩኤፋ ኔሽንስ ሊግ የፍጻሜ ጨዋታ የሚጫወት በድሜ አንጋፋው ተጫዋች ነው ሮናልዶ። ታዲያ ክርስቲያኖን መግጠም ልክ እንደ ህልም ነው ያለው የአሁኑ የሪያል ማድሪድ ተጫዋች ዲያን ሁይሰን እሱን እንዴት ማቆም እንዳለብኝ የምናይ ይሆናል ብሏል። ሮናልዶ እንደ ድሮ ድሪበል አድርጎ ብዙ ኪሎ ሜትሮችን ሸፍኖ የሚጫወት ተጫዋች አይደለም። ግን ሮናልዶ የሚገኝበት ቦታ ለተቃራኒ ተጋጣሚ ተከላካዮች ፈታኝ ነው። ሮናልዶ ቦታዋን ያውቃታል፣ ረጅም ዓመት ልምድ አለው። በጭንቅላቱም የመሬት ላይ ኳሶችንም በማስቆጠር ረገድ የሚገኝበት ቦታ ልምዱ ይናገራልና ሮናልዶን እንግዲህ ተከታትሎ ማቆም አየር ላይ ክሮስ የሚደረጉ ኳሶችን ከሮናልዶ እኩል ገይቶ ማውጣት ትልቁ ፈተና ነው ለስፔን የብሔራዊ ቡድን ተከላካዮች፣ ምንም ጥርጥር የለው። ዲያን ሁይሰን ደግሞ ከሮናልዶ ጋር ፊት ለፊት የሚጋፈጠው ተጫዋች ነው። ይህን ህልም የሆነ ፍጥጫ እንግዲህ እንዴት መቋቋም እንደምንችል የምናይ ይሆናል ብለዋል። ፖርቱጋል ከስፔን የኔሽንስ ሊግ ተጠባቂ ፍፃሜ ጨዋታ ዛሬ ምሽት አራት ሰዓት ይደረጋል። የአውሮፓ ኔሽንስ ሊግ የፍጻሜ ጨዋታ ዛሬ ምሽት አራት ሰዓት በጀርመን አሊያን ዛሬና ስቴዲየም ፖርቱጋል ከስፔን ይጫወታሉ። የአውሮፓ እግር ኳስ ማህበር ከሚያዘጋጃቸው ውድድሮች አንዱ የሆነው በአውሮፓ የኔሽንስ ሊግ ውድድር የመድረኩ ባለክብር ለመሆን ፖርቱጋል ከስፔን ተፋጠዋል። ፖርቱጋል ባንጋፉ አጥቂ ክርስቲያን ሮናልዶ እየተመራች በግማሽ ፍጻሜ ጠንካራዋን ጀርመን ተፋልማ ለፍፃሜ ደርሳለች። የመድረኩ ዋንጫ ለሁለተኛ ጊዜ ለማንሳት ወደ ሜዳ የሚገቡት ሮቤርቶ ማርቲኔዝ ቡድን አሁን ያለውም ስብስብ ከግብ ጠባቂ እስከ አጥቂ መስመሩ ድረስ አስፈሪ መሆኑ ምንም ጥርጥር የለው። የወቅቱ የአውሮፓ ሻምፒዮኗ ስፔን ብሔራዊ ቡድን ታዳጊዎችን ከአንጋፎች ጋር በማጣመር ውብ እግር ኳስን በመጫወት በዓለም ዙሪያ ተወዳጅነትን አተርፈዋል። የባርሴሎናው ታዳጊ ላሚን ያማል በ17 ዓመቱም ብሔራዊ ቡድኑ ተጽዕኖ ፈጣሪ መሆን የቻለ ሲሆን በዛሬው ጨዋታ ላይም ምንም ምን ያስመለክተናል የሚለው ነገር በጉጉት ይጠበቃል። ስፔን ፈረንሳይን በግማሽ ፍጻሜ ማሸነፍ ለዚህ የፍጻሜ ጨዋታ የበቃች ሲሆን ለሁለተኛ ጊዜ የመድረኩ አሸናፊ ለመሆን ከፖርቱጋል ከዋክብት ጋር ከባድ ፉክክር ይጠበቃታል። በዛሬው ጨዋታ ላይም በስፔን በኩል ላሚን ያማል፣ ፔድሪ፣ ኒኮ ዊሊያምስ፣ ዳኒ ኦሎሞ የሚጠበቁ ተጫዋች ሲሆኑ በፖርቱጋል በኩል የመሃል ሜዳ ተጫዋች ብሩኖ ፈርናንዴዝ፣ ቪታኒያ፣ ጆርጂኒ፣ ጆዋ ኔቬዝ፣ ክርስቲያኖ ሮናልዶ በትልቁ ይጠበቃሉ። በኔሽንስ ሊግ የደረጃ ጨዋታ ፈረንሳይ ከጀርመን ይጫወታሉም። ፖርቱጋል የኔሽንስ ሊግ የመጀመሪያዋ አሸናፊ ሀገር ስትሆን ፈረንሳይ እና ስፔን ቀሪዎቹ አሸናፊ ሀገራት ናቸው። የዛሬው የፖርቱጋልና የስፔን ብሔራዊ ቡድን አሸናፊ የውድድሩ ባለሪከርድ አሸናፊ መሆን ይችላል። ምክንያቱም ለሁለተኛ ጊዜ ማሸነፍ ይችላል። ያሸነፈው ቡድንና ዛሬ በትልቁ ይጠበቃል። ምሽት አራት ሰዓት ጀርመን፣ አሊያንዝ አሬና ሙኒክ ስቴዲየም የሚደረገው የክርስቲያኖ ሮናልዶና የላሚን ያማል የፖርቱጋልና የስፔን ብሔራዊ ቡድን ፍጥጫ ማን በበላይነት ይወጣዋል? የሚለው ይጠበቃል። ጨዋታውን እንድትከታተሉ ጋብዘን የአሁኑን እዚህ ጋር እንቋጭ።